እና ቢኖርስ እሱ አንቺ ምን ይመለከት። ዝም ብላችሁ ለብቻችሁ ያንን ሁሉ ሀብት ከምታባክኑ እኛም እንካፈል ብለን አስበን ነው። ቆይ አንቺ ምን። ሰላም እንዴት ናችሁ? የነጅ ሆም ኩኪንግ ቤተሰቦች፣ ሰራተኛዋ አደይ ተከታታይ ድራማ ይዤላችሁ መጥቻለሁ። ክፍል አንድ መቶ ሰላሳ ስድስት ከትናንቱ የቀጠለው ቤዛ ኪንጎን አገታለሽ ከወንድሟ ጋር ሆና እና ከኔ ምን ፈልጋችሁ ነው ይላል። ኪንጎ አርፈ ተቀመጥ፣ እኛ ዳይመንድ ክፍለ ሀገር ሂዶ የአባቱን ንብረት እንደወሰደ እናውቃለን ትለዋለች። እና ምን ይሁንልሽ ምን አገባሽ ስለሱም ይላታል። እና ያን ሁሉ ገንዘብ እንዴት ብቻችሁን ትበላላችሁ? ለእኛም አካፍሉን ትለዋለች በድፍረት። ኪንጎም የቤዛ ድፍረትና ይህን የሚያክል ለገንዘብ ያላት ስግብግብነት በጣም ገርሞት እሱን እንዳታስቢው አታገኘውም ይላታል። ወንድሟም አንተ ዝም በልህቴን አትናገር ይላል። ዛሬ ልናይ ነው ማን እንደሚደርስልህ፣ ቅምጥል ወይስ ዳይመንድ ትለዋለች። እባክሽን ቅምጥል አዘላይ ናት ይላታል። እሷ ምንም ልትሰማ አልቻለችም። እባክን ወንድሜ በሲምቱ ደውልና በቃ ንገራቸው እንደታገተ ትለዋለች። ስንት ልጠይቅም? ይላል። የፈለከውን ጠይቅ ትላለች ደፋሯ ቤዛ። ከደወለ በኋላም ወደ ዳይመንድ ኪንጎ ታግቷል፣ እሱን የምትፈልጉ ከሆነ ደግሞ ይህንን ያክል ብር አንጡ በማለት ይነግረዋል። ዳይመንድም በጣም ይደነግጣል። ዳይመንድ እና ቅምጥል ሲፈልጉት ነበር የዋሉት። የት ሂዶ ሊሆን ይችላል እያሉ ነበረ። ዳይመንድም ስለደነገጠ ለቅምጥል ይነግራታል። ቅምጥል ስልኩን ስጠኝ፣ ማናባቱ ስለሆነ ነው? ማን ነው እሱ? ትላለች። አይ ይሄ በሀይል የሚደረግ ነገር አይደለም ተረጋግተን እናስብበትና ኪንጎ የሚወጣበትን መንገድ ነው መፍጠር ያለብን ይላታል። ቅምጥልም ግራ ይገባታል። ማዘሯም ለሊን እኔ በሚያስፈልግሽ ነገር ሁሉ አለው፣ ከጎንሽ ነኝ ትላታለች። እና ደግሞ ትልቅ ሰው ሲመክራችሁ አዳምጡ፣ ስሙ። ያለፈ ሰው የሚያወራው ያለፈበትን የሚያውቀው ነው። እኛ ከናንተ እንሻላለን ትላታለች። ለሊም እሺ ችግር የለውም ትላለች። እኔ ከዚህ በኋላ እንደ እናትሽ እይኝ፣ በክፉም በደጉም አብሬሽ አለሁ ትላታለች። ለሊም በጣም ደስ ይላታል። ቀምጥልና ዳይመንድ ወደ እነ በረከት ቤት ይሄዳሉ። እንዴ የቱላችሁ ነው? እስካሁን አላገኛችሁትም? በማለትም ይጠይቃሉ። እኛ እስካሁን ምንም ልናገኘው አልቻልንም ነበር። አሁን ግን ስልክ ደውለው እንደታገተ ነገሩን በማለትም ይነግራቸዋል። እና ታዲያ ምንድን ነው ማድረግ ያለብን? ይላል በረከት። ቅምጥልም አባዬ አውርሶኝ የሞተው ንብረት አለ አይደለም እሱ ከኪንጎ አይበልጥም። በቃ እሱ ይሸጥና ይወጣል በማለት ትመልሳለች። በረከትም የአባቱ ንብረት የእሱም ስለሆነ እንዴ፣ ምን ማለት ነው በማለትም ይጠይቃታል። በዚህ ሰዓት ምንም እንዳትሉኝ፣ በቃ ይሄ የኔ ውሳኔ ነው ትላለች። የቅምጥል ይህንን በመወሰኗ ሁላቸውም ደንግጠዋል። ቤዛም የምትፈልገው ይሄን ነበር። የዳይመንድ ካልተሳካ ቅምጥል አሁን የወረሰችው ንብረት ስላለ እሱን እንቀበላለን የሚለውን ሴራዋን አሴራ ነበር። ቲና ኪንጎ የታሰረበትን እና ሁሉንም ነገር ስለምታውቅ በጣም ግራ ስለገባትም ልትናገር ትችላለች። ምክንያቱም በመሀል የምታወራው በቃ ስለ ኪንጎ እያለች ስለሆነ ትንሽ ከቆዩ ይጠረጥሯታል። ቅምጥልም ይሄንን ሴራ ግን ማን ሊያደርግ ይችላል? ደግሞ ኪንጎ ምን አደረጋቸው? ምን የሚያውቀው ነገር አለ? ይላል። ዳይመንድም ቤዛን ተጠራጥሯል፣ ግን እርግጠኛ አይደለሁም እያለ ብቻውን ያመነታል። ሌዱም ከወንድሟ ጋር መታለች። ሌቢም በጣም ደስ ይለዋል። ወንድሜ ካላንተ እኮ ህይወት ደስ አይልም፣ አንተ ያለህበት ሁሉ ደስ ይላል ትለዋለች። እንዴ እኔም እህቴ አንቺ ስትኖሪ ነው ቤታችን የሚደምቀው ይላታል። አሁን ያቺ አደይ የት ናት ትለዋለች አደይ አለች። አሁንም ታስጨንቃለች እንዲህ እያለች ሊዲያ ጥያቄዋን ቀጥላለች። ማዘሯም ለሊን አሁንም ትመግራታለች። ለሊ ያለፈችበትን መንገድ ሁሉ ትነግራታለች። ኤላ ትቷት እንደሄደ ብዙ መስዋዕትነትም እንደከፈለችለት ትነግራታለች። እንዲህ ቀረሽበት አንቺን የመሰለች ቆንጆ ትላለች ማዘሯ። አዎ በሰዓቱ ሁሉም ነገር የሚታለፍ አልመሰለኝም ነበረ። አሁን ግን ሁሉም አለፈ እና ደግሞ ይችን የመሰለች እህት ነበረችኝ ከጎኒ። ትላለች ወደ አደይ ዞር በማለት ለዚህ ደግሞ በረከት ከጎኒ ሆኖ ያንን ሁሉ ችግር መከራ እንድወጣው ሆኗል እያለች ያለፈችበትን የህይወት ታሪኳን በሙሉ ትነግራታለች። አንቺ ጠንካራ ጎበዝ ልጅ ነሽ እሱ ስለሄደ አንቺ ቀረሽበት፣ ስለዚህ ደግሞ የተሻለ ሰው ሊሰጥሽ ነው እሱ ይሄደው እያለች ማዘሯ ትመክራታለች። አዎ ሁሉም ለበጎ ነው። ሌላ ከሄደ በኋላ ብዙ ሰዎችን ተዋውቂያለሁ ትላታለች።